ሰላም ጤና ያስጥልን። ውድ የተከበራችሁ ተመልካቾች እንኳን በሰላም ወደ ቻናል የመጣችሁ። እኔ ዶክተር ናው ምባላለሁ። በዚህ ቻናል ላይ በጣም ጠቃሚና አስተማሪ የጤና መረጃን ወደ እናንተ ተመልካቾች የማቅርብ ይሆናል። በዛሬ ቪዲዮ የምንመለከተው የአይረን እጥረት ወይም ደግሞ የደማነስ ምልክቶችና ለምን እንደሚከሰቱ እንዴትስ መከላከል እንዳለባችሁና የአይረን እጥረትን ለመከላከል የሚረዱ ምግቦችን በዝርዝርና በስፋት የምንመለከት ይሆናል። እዚህ ቻናል አዲስ የሆናችሁ እንኳን በሰላም መጣችሁ። ይህን ቻናሌን ሰብስክራይብ በማድረግና የደውል ምልክቷን በመጫን ከጤና ጋር የተያዙ ጠቃሚ የጤና መረጃን ማግኘት የምትችሉ ይሆናል። እንዲሁም በቅንነት ላይክ፣ ሼር በማድረግ ሌሎች እንዲማሩበት ማድረግ ትችላላችሁ። አብሮነታችሁ አይለየኝ። መልካም ቆይታ። በአንደኛ ደረጃ የድካም ስሜት የሚሰማችሁ ይሆናል። የአይረን እጥረት ወደ ድካም ሊያመራ ይችላል በዋናኝነት ብረት በሰውነት ውስጥ ኦክሲጅን ወደ ቲሾችና የአካል ክፍሎች ለማጓጓዝ ወሳኝ ሚና የሚኖረው ይሆናል አይረን የሂሞግሎቢን አስፈላጊ አካል ነው በቀይ ደም ሴሎች ውስጥ በኦክሲጅን ከሳንባ ወደ ተለያዩ የሰውነት ክፍሎች ያሰራጫል ሂሞግሎቢን በሳንባ ውስጥ ካለው ኦክሲጅን ጋር ይጣመራል እና በቂ ቲሾችና የሰውነት ክፍሎችንም የሚለቅ ይሆናል በቂ ብረት ወይም ደግሞ አይረን ከሌለ ሰውነት በቂ ሂሞግሎቢን ማምረት አይችልም። ይህም የአይረን እጥረት እንዲኖር የሚያደርግ ይሆናል ማለት ነው። ስለዚህ የአይረን እጥረት በሚኖርበት ጊዜ የሂሞግሎቢን ምርት ይቀንሳል። በዚህ ምክንያት ቀይ የደም ሴሎች ይቀንሳሉ። ይህ ማለት ኦክሲጅን የመሸከም አቅምም እንደዛው የሚቀንስ ይሆናል። እብረ ህዋስና የአካል ክፍሎች በተለያየ ከፍተኛ ሀይል ፍላጎት ያላቸው እንደ ጡንቻዎች የአካል ክፍሎች እንደ አንጎል አነስተኛ ኦክሲጅን ይቀበላሉ ማለት ነው። ስለዚህ በዚህ ውስጥ ኃይልን ለማምረት ኦክስጅን በጣም አስፈላጊ ነው። በተለያዩ አካል ክፍሎች ውስጥ ያሉ ህዋሶች በቂ ኦክስጅን ካላገኙ በተመቻቸው ሁኔታ መስራት አይችሉም። የሰውነት እንቅስቃሴ ለማሞቅ አስፈላጊ ኦክስጅን ስለማይበቃ፣ በዚህ ምክንያት የድካም ስሜት የሚሰማችሁ ይሆናል። ሰውነት ብዙ ኦክስጅን ለማጓጓዝ በሚሞክርበት ጊዜ የልብ ምትና የመተንፈስ መጠንም የሚጨምር ይሆናል። ልብና ሳምባዎች ብዙ ሊሰሩ የሚችሉት በሂሞግሎቢን እጥረት ምክንያት የኦክሲጅን አቅርቦት በቂ ካልሆነ ብቻ ነው። አይረን ለጡንቻዎች ተግባር እጅግ በጣም አስፈላጊ ነው። ጡንቻዎች በቂ ኦክሲጅን ካላገኙ በፍጥነት የሚደክማችሁ ይሆናል ማለት ነው። ስለዚህ የአይረን እጥረት ሲያጋጥማችሁ የአእምሮ ድካም፣ ትኩረት መሰብሰብ ችግር፣ የግንዛቤ እክልና አጠቃላይ የሰውነት ድካም የሚያጋጥማችሁ ይሆናል። ስለዚህ በዚህ ምክንያት የአይረን እጥረት ለድካም የሚያጋልጣችሁ ይሆናል። ሁለተኛ፣ የትንፋሽ ማጠር ነው። አይረን እጥረት የትንፋሽ ማጠርን ያስከትላል። ለጡንቻዎችና ለአካል ክፍሎች የሚሰጠው ኦክስጅን ባነሰ መጠን ሰውነታችሁ የትንፋሽ መጠን በመጨመር በተለይም በአካል ብቃት እንቅስቃሴ ወቅት ለማካካስ ይሞክራል። አይረን በሳምቦስ ካለው ኦክስጅን ጋር ተቆራኝቶ ወደ ህብረዋስ ና የአካል ክፍሎች የማጓጓዝ ኃላፊነት አለበት። በቂ አይረን ከሌለ ሰውነታችሁ በቂ ሂሞግሎቢን ማምረት ስለማይችል፣ ይህም የአይረን እጥረት ወይም የደም ማነስ በሚባል ይታወቃል። ይህ በሽታ ተጋላጭ እንደሆናችሁ የሚጠቁም ነው። በዚህ ምክንያት የአካል ክፍሎቻችሁ ና ጡንቻዎቻችሁ በትክክል እንዲሰሩ የሚያስፈልጋቸውን ኦክስጅን አያገኙም። ይህም ወደ ደካማነት ና በአንዳንድ ሁኔታዎች የትንፋሽ ማጠርን የሚያስከትል ይሆናል። ልባችሁ ላይ ስራ የሚጨምር ይሆናል። የቀነሰ የደም ኦክስጅን መጠን የመሸከም አቅም ለማካካስ በቂ ኦክስጅን ለማግኘት ሾዎችን ለማዳረስ ና ልባችሁ በተደጋጋሚ ጠንክሮ መሳብ ይኖርበታል ማለት ነው። ስለዚህ ልብ በተጨማሪ ስራ ለትንፋሽ ማጠር አስተዋጽኦ ያደርጋል። ልባችሁ በጣም የሚመታም ይሆናል ማለት ነው። የኦክስጅን መጠን እየቀነሰ ሲሄድ ሰውነታችሁ ብዙ ጊዜ የኦክስጅን እጥረት ለማካካስ የአተነፋፈስ መጠናችሁን ይጨምራል ማለት ነው። ይህ ወደ ፈጣንና ጥልቀት የሌለው አተነፋፈስ የሚደርጋችሁ ይሆናል የብረት እጥረት ወይም ደግሞ የአይረን እጥረት የደም ማነስ ያለበት ሰው የአካል ብቃት እንቅስቃሴ ስታደርጉ የኦክስጅን ፍላጎታችሁ እጅግ በጣም የሚጨምር ይሆናል። ነገር ግን ኦክስጅን የሚሸከመው ሂሞግሎቢን አነስተኛ ስለሆነ ሰውነታችሁ ፍላጎቱን ማሟላት ስለማይችል የደም ማነስ ከሌለው ሰው በበለጠ ፍጥነት የመተንፈስ ችግርና የድካም ስሜት ያተነፋፈስ እክል የሚያጋጥማችሁ ይሆናል። ሕክምና ካልተደረጋላችሁ ሁኔታ የበለጠ ከባድ ሊሆን ስለሚችል በፍጥነት ወደ ሐኪም ቤት መሄድ የሚኖርባችሁ ሶስተኛ የአይረን እጥረት የመፍዘዝ ምልክትን ያሳያል። በቀደም ሴሎች ውስጥ ያለው ፕሮቲን ኦክሲጅን ከሳምባ ወደ ተለያዩ ህብረ ህዋሶች እና የሰውነት ክፍሎች የመሸከም ኃላፊነት አለበት። የአይረን እጥረት ምክንያት የአንጎሎችን ጨምሮ የሰውነት ህብረ ዋስና የአካል ክፍሎችን አነስተኛ ኦክስጅን ያገኛሉ። አእምሮ በተለይ ለኦክስጅን መጠን ለውጥ እጅግ በጣም ስሜታዊ ነው። እናም ኦክስጅን አቅርቦት መጠን መቀነስ እንደ ማዞር፣ ራስ ምታት ያሉ ምልክቶችን ያስከትላል። አእምሮ በተመቻቸ ሁኔታ እንዲሰራ የማያቋርጥ የኦክስጅን አቅርቦት እጅግ በጣም የሚያስፈልገው ይሆናል። የአይረን እጥረት ካለባችሁ እንደ ራስ መሳት፣ የድካም ስሜት፣ የማዞር ስሜት ሊሰማችሁ ይችላል። የደም ዝውውር ስርዓት ላይ አጠቃላይ ውጤታማነት ላይ ተጽዕኖ እጅግ የሚያሳድር ይሆናል። ሰውነትና የልብ ምትን በመጨመር ለዝቅተኛ የብረት መጠን ወይም ደግሞ የአይረን እጥረት ምላሽ ለመስጠት ይሞክራል። ነገር ግን ይህ የልብና የደንቧንቧ ስርዓትን እጅግ በጣም የሚጎዳ ይሆናል። በቂ ያልሆነ ኦክስጅንና የደም ዝውውር መቀነስ ራሳችሁን እንዲያዞራችሁ እጅግ በጣም አስተዋጽኦ ያደርጋል። በተለይም ከመቀመጫችሁ ስትነሱ ወይም ደግሞ ከተኛችሁበት ቦታ ስትነሱ የድንገተኛ የደም ግፊት መቀነስ የሚያጋጥማችሁ ይሆናል። በዚህ ምክንያት ራሳችሁን ልስቱ ወይም ደግሞ የማዞር ስሜት የሚሰማችሁ ይሆናል። አራተኛ የጸጉር መርገፍና የጥፍር መሰባበር የሚያጋጥማችሁ ይሆናል። የአይረን እጥረት ለጥፍር መሰባበርና የጸጉር መርገፍ መንስኤ ነው። በደማነስ ውስጥ ኦክስጅን አቅርቦት በመቀነሱ የጸጉር ስርና ጥፍር ላይ ያሉ ህዋሶች እንዲያድጉ ና ጤናማ ሆኖ እንዲቆዩ የሚያስፈልጋቸውን ኦክስጅን እና አልሚ ምግቦች እንዲያጡ ያደርጋል። የኦክስጅን አቅርቦት መቀነስ እና መስተጓጎል የጸጉርና የጥፍር ጥንካሬን፣ ጤናማነትን እጅግ በጣም የሚጎዳ ይሆናል። የጸጉር ስር አጠቃላይ ጸጉር ለማሳደግ ብዙ ኃይልን ይጠቀማል እና በዚህ ሂደት አይረን እጅግ በጣም ወሳኝ ነው። በቂ አይረን ከሌለ የጸጉር እድገት ውደት ሊያስተጓጉሉ ይችላል። ይህም ደግሞ ወደ ቀጭንና የሚሰባበር ጸጉር ይኖራቸዋል። አይረን የራስ ቅሎችና የጸጉር ከረጢቶችን ጨምሮ ኦክሲጅን ወደ ቲሾዎች ለማድረስ እጅግ በጣም ይረዳል። የአይረን ደረጃ ዝቅተኛ ሲሆን የጸጉር ከረጢቶች ይዳከማሉ። ይህም ወደ ዝቅተኛ እድገትና የመፍዘዝ እና የመሰባበር ሁኔታ ያጋጥማቸዋል። አጠቃላይ ቀጭን ጥፍሮች ቀላልና የሚሰባበሩ ያደርጋቸዋል። የአይረን እጥረት የጸጉር መርገፍ በዋነኝነት የኦክስጅን አቅርቦት ወደ ጸጉር ከረጢቶችና ወደሚያርጉ ጥፍሮች እንዲሄድ የሚያደርገውን ያስተጓጉላል እናም ደግሞ እድገትና ጥንካሬ ስለሚጎዳ የሆርሞንና የአመጋገብ መዛባትንም እጅግ በጣም የሚያጋጥማችሁ ይሆናል። አምስተኛ ራስ ምታት የሚያጋጥማችሁ ይሆናል። አንጎል አነስተኛ ኦክስጅን ሊቀበል ይችላል። ይህም የደም ስሮች ያብጡና የራስ ምታትን ያስከትላል። ሰውነት የቀነሰውን ኦክስጅን አቅርቦት ለማካካስ በሚሞክርበት ጊዜ ወደ አንጎል የደም ፍሰት ይጨምራል። ይህም በጭንቅላት ውስጥ የደም ስሮች እንዲሰፉ የሚያደርግ ይሆናል። ይህም እንደ ማይግሬን ወይም ደግሞ ራስ ምታት ሊያጋጥማችሁ የሚችልበት እድል የሰፋ ይሆናል። አይረን እንደ ዶፓሚን እና ሴሮቶኒን ያሉ በህመም ቁጥጥር ውስጥ የሚሳተፉ አንዳንድ የነርቭ አስተላላፊዎችን ያመርታል። እነዚህ ምርቶች በቀነሱ ሰዓት እጅግ በጣም የነርቭ ስርዓቶቹን የሚያስተጓጉል ይሆናል። የአይረን እጥረት ያለባቸው ሰዎች ለራስ ምታት እጅግ በጣም እየተጋለጡ ናቸው። የአካልና የስሜታዊ ለውጥ ራስ ምታትን ሊያባብስ ይችላል። የአይረን እጥረት በሰውነት ውስጥ እብጠትን ሊያስከትል ይችላል። እብጠት የተለያዩ ስርአቶችን ሊጎዳም የሚችልበት እድል ሰፊ ስለሆነ የደምሰር ስርአቶችን ጨምሮ ወደ ራስ ምታት የሚያመሩ ይሆናል። አይረን የሰውነት በሽታ የመከላከል ስርዓትን በማስተካከል ረገድ እጅግ በጣም ትልቅ ሚና የሚጫወት ይሆናል። ስለዚህ የአይረን እጥረት ዝቅተኛ በሚሆንበት ጊዜ የበሽታ መከላከል ምላሻችሁ እጅግ በጣም ደካማ የሚሆንና ለራስ ምታት ድግግሞችና ጥንካሬ ልታጡ የሚችሉ ባቸው መንገዶች እጅግ የሰፉ ይሆናሉ። የደም ኦክስጅን የመሸከም አቅም በመቀነሱ ምክንያት ዝቅተኛ የደም ግፊት ሊያጋጥማችሁ ይችላል። ይህም ደግሞ ደካማ እንቅልፍ ጥራት ይኖራችኋል። በዚህ ምክንያት የአይረን እጥረት ለራስ ምታት እጅግ በጣም የሚያጋልጣችሁ ይሆናል። ስድስተኛ፣ ቀዝቃዛ እግርና እጅ የሚኖራችሁ ይሆናል። የአይረን እጥረት ወደ ደካማ የደም ዝውውር ሊያመራ ይችላል። ሰውነት ህብረዋስ ና የአካል ክፍሎች አነስተኛ ኦክስጅን ስለሚያገኙ ሰውነት ኦክስጅን ያለበትን ደም ወደ ልብ ና ወደ አንጎል ላሉ አስፈላጊ አካል ክፍሎች ለመላክ ቅድሚያ ሊሰጥ ይችላል። ይህም እንደ እጆችና እግራችሁ ያሉ ክፍሎቻችሁ ደም ፍሰት ሊቀንስባቸው ይችላል። በዚህ ምክንያት የደም ዝውውር በመቀነሱ እነዚህ ቦታዎች ላይ የቅዝቃዜ ስሜት የሚሰማቸው ይሆናል። ከልባችሁ በጣም ርቀው የሚገኙ አካል ክፍሎች በተለይ ለአደጋ እጅግ በጣም የሚጋለጡ ይሆናል። ምክንያቱም ብዙ ጊዜ ሰውነት ለዋናዎቹ አካሎች ቅድሚያ የሚሰጥ ይሆናል ማለት ነው። ስለዚህ አነስተኛ የደም ዝውውር ስለሚኖር የሰውነታችሁ የደም ዝውውር በተገቢው ሁኔታ እየሰራ እንዳልሆነ የሚያሳይ ይሆናል ማለት ነው። ስለዚህ ሰውነታችሁ ሙቀትን መቆጣጠር ችሎታ በጣም ጥሩ የደም ዝውውር ስርዓት ላይ የተመሰረተ ነው። ስለዚህ በቂ ኦክሲጅን መጠን ባለመኖሩ የደም ዝውውር ሲስተጓጎል ሰውነታችሁ የተረጋጋ የሙቀት መጠን ለመጠቀም እጅግ በጣም ሊቸገር ይችላል። ይህም በተለይ በእጅና በእግራችሁ ላይ የቅዝቃዜ ስሜት እጅግ በጣም የሚሰማችሁ ይሆናል። በመቀጠል የምንመለከተው በአይረን የበለጸጉ ምግቦችን መመገብ ይኖርባችኋል። ስለዚህ ሰውነታችሁ በራሱ አይረንን ማምረት አይችልም። ስለዚህ በመደበኛነት አይረን የምታገኙባቸው ማዕድናትን የያዙ ምግቦችን አሁን በመቀጠል በዝርዝር የምነግራችሁ ይሆናል ማለት ነው። አንደኛ ስፒናችን ብትመገቡ እጅግ በጣም ብዙ አይረንን የያዘ ነው። ስፒናች ብዙ የጤና ጥቅሞችን ይሰጣል። ስፒናች በቫይታሚን ሲ የበለጸገ ነው። ስፒናች እንዲሁም በአንቲኦክሲደንት የበለጸገ ነው። ይህም የካንሰር ተጋላጭነትን እንደዚሁ የሚቀንስላችሁ ይሆናል። ሁለተኛ፣ ጉበትና የአካል ክፍሎች ሌሎች የአካል ክፍሎችን መመገብ ነው። አጠቃላይ ጉበት፣ ኩላሊት ያሉ የኦርጋን ስጋዎችን ብትመገቡ እጅግ በጣም ገንቢ ናቸው። ሁሉም በብረት የበለጸጉ ናቸው። እነዚህ ስጋዎች በፕሮቲን የበለጸጉ ና በቫይታሚን ቢ እና በመዳብ በሲሊኒየም የበለጸጉ ናቸው። ስለዚህ ጉበት በተለይም ደግሞ ቫይታሚን ኤ የበለጸገ ነው። ስለዚህ እነዚህን የኦርጋን ስጋዎች ብትመገቡ ጥሩ የአይረን ምንጮች ናቸው። እናም ደግሞ ጉበት በአንድ ምግብ ውስጥ እስከ ሰላሳ ስድስት ፐርሰንት ዲቪ ይይዛል ማለት ነው። ስለዚህ እንደ ጉበት፣ ኩላሊት ያሉ ምግቦችን ብትመገቡ እጅግ በጣም በርካታ ንጥረ ነገሮች የበለጸጉ ስለሆነ እጅግ በጣም የሚጠቅማችሁ ይሆናል። ሶስተኛ ጥራጥሬዎች ናቸው። ጥራጥሬ አይነቶች እንደ ባቄላ፣ ምስር፣ ሽምብራ ና አተር እንደ አኩሪ አተር ያሉ እነዚህም ብትመገቡ እጅግ ይመከራል። ጥቁር ባቄላ የብረት አወሳሰድን በቀላሉ ለማዳከም እጅግ የሚረዱ ይሆናል ማለት ነው። ስለዚህ ጥራጥሬዎች እጅግ በጣም የፎሌት የማግኒዚየም ና የፖታሲየም ምንጭ ናቸው። ከዚህም በላይ ባቄላ ና ሌሎች ጥራጥሬዎች ስኳር በሽታ ባለባቸው ሰዎች ላይ እብጠትን እጅግ በጣም የሚቀንሱ ይሆናል። ስለዚህ ጥራጥሬዎች እንዲሁም ሜታቦሊክ ሲንድሮም ላለባቸው ሰዎች የልብ በሽታ ስጋትን እጅግ በጣም የሚቀንስ ና በተጨማሪም ጥራጥሬዎች ክብደትን ለመቀነስ እጅግ ይረዳሉ። አጠቃላይ በማይማሙ ፋይበር የበለጸጉ ናቸው። ይህም የሙሉነት ስሜት እንዲሰማችሁ ያረጋል። የካሎሪ ቅበላን ሊቀንስ ና ጤናማ የአንጀት ባክቴሪያ ኖሯቸው ያረጋል። ስለዚህ የአይረን መምጠጥን ከፍ ለማድረግ ና በቫይታሚን ሲ የበለጸጉ ምግቦች እንደ ቲማቲም ያሉ አረንጓዴ አትክልቶች፣ እንደ ሎሚ ፍራፍሮችን ብትጠቀሙም እጅግ የሚመከር ይሆናል። አራተኛ፣ ቀይ ስጋን ብትመገቡ ይመከራል። ቀይ ስጋ አጥጋቢ ና ገንቢ ነው። ስለዚህ ስጋ በፕሮቲን በዚንግ በሲሊኒየም ና በርካታ ቫይታሚኖች ና ፕሮቲኖች የበለጸገ ስለሆነ አዘውትራችሁን ብትመገቡ የአይረን እጥረት የመከሰት አጋጣሚው እጅግ በጣም አነስተኛ ና ለመከላከልም እጅግ የሚረዳችሁ ና ቀይ ስጋን በተመጣጠነ መንገድ ብትመገቡት እጅግ የተመከረ ይሆናል። አምስተኛ ብሮኮሊ ነው። ብሮኮሊ በሚያስደንቅ ሁኔታ እጅግ በጣም ገንቢ የሆነ ምግብ ነው። ቫይታሚን ሲ ይይዛል። ይህም ሰውነት ብረት በተሻለ ሁኔታ እንዲስብ ያረዳል። በተመሳሳይ መጠን ያለው ፎሌትን ይይዛል። ከፍተኛ ነው። ብሮኮሊ በቫይታሚን ሲና በቫይታሚን ኬ በፎሌት የበለጸገ ነው። ስለዚህ በተጨማሪም የካንሰርን አደጋ ለመቀነስም እጅግ በጣም የሚረዳችሁ ይሆናል። ስለዚህ ያዘውተራችሁ ብሮኮሊ ብትመገቡ ይመከራል። ስድስተኛ ጥቁር ቸኮሌት ነው። ጥቁር ቸኮሌት በኮሌስትሮል ላይ እጅግ በጣም ጠቃሚ ተጽዕኖ እንዳለውና የልብ ድካምና የደም ፍሰትን አደጋን ለመቀነስ እጅግ በጣም የሚያስችል ይሆናል። ስለዚህ ሁሉም ቸኮሌት እኩል አይደሉም። ስለዚህ ጥቁር ቸኮሌትን ብትመገቡ እጅግ የሚመከር ይሆናል። ሰባተኛ አሳ ነው። አሳ የተመጣጠነ ንጥረ ነገር የያዘ ነው። በቱና፣ ሰርዲን ያሉ አንዳንድ ዝርያዎች በተለይም አይረን የበለጸጉ ናቸው። ስለዚህ አሳ በርካታ የጤና ጥቅሞችን ይሰጣቸዋል። በኦሜጋ ስሪ ፋቲ አሲድ የበለጸገ ነው። ስለዚህ ኦሜጋ ስሪ ፋቲ አሲድ የአእምሮን ጤናን እጅግ በጣም የሚደግፍ ና በሽታን የመከላከል አቅማችንም እንደዚሁ የሚያሳድግ ይሆናል። አሳን ብትመገቡ እጅግ በጣም በውስጡ በሲሊኒየም በቫይታሚን ቢ12ን ጨምሮ በርካታ ንጥረ ነገሮችን ስለያዘ አሳን ብትመገቡ የብረት መምጠጥን ወይም ደግሞ የአይረን እጥረትን ለመከላከል እጅግ በጣም የሚያግዛችሁ ይሆናል። ስለዚህ አይረን አስፈላጊ ንጥረ ነገር ነው፣ ከምግብ ማግኘት ይኖርባችኋል። ሆኖም አንዳንድ ሰዎች ቀይ ስጋና ሌሎች አይረን የያዙ ምግቦች አወሳሰዳቸውን መገደብ ሊኖርባቸው ይችላል ማለት ነው። ስለዚህ ይህንም ማወቅ ይኖርባቸዋል። ብዙ ሰዎች ከምግብ የሚወስዱት መጠን በቀላሉ መቆጣጠር የሚችሉ ይሆናል። ስጋን ወይም ደግሞ አሳን የማትመገቡ ከሆነ ከእጽዋት የአይረን ምንጮችን ማግኘት ትችላላችሁ ማለት ነው። ስለዚህ የአይረን እጥረትን ለመከላከል በአይረን የበለጸጉ ምግቦችን ብትመገቡ እጅግ በጣም አስፈላጊ ነው። ቡናና ሻይ ካሉ መጠጦች ትንሽ መቆጠብ ያስፈልጋችኋል። በተጨማሪም ከጤና ባለሙያ ጋር በመመካከር እነዚህን መተግበር የሚችሉ ይሆናል ማለት ነው። እንግዲህ ለዛሬ ይዤላችሁ የመጣው ጠቃሚ ትምህርታዊ የጤና ቪዲዮ ይህንን ይመስላል። እንደ ተማራችሁበት ተስፋ አድርጋለሁ። ሀሳብ፣ አስተያየት፣ ጥያቄ ካላችሁ ኮሜንት ላይ ጻፉልኝ የምመልስላችሁ ይሆናል። አብሪያችሁ የቆየት እኔ ዶክተር ናውም ነበርኩኝ። ለዚህ ቻናል አዲስ የሆናችሁ ይህን ቻናል በቅንነት ላይክ ሼር በማድረግ ለሌሎች ሰዎች እንዲማሩበት ማድረግ ትችላላችሁ። በሌላ ጊዜ እስከምንገናኝ መልካም